ጾሙ የተበላሸበት እንደሆነ ሐቢቡና ሙሐመድን ሰለላሁ አለይሂ ወሰለም በዚህ ሐዲሳቸው ያስረዱናል አሰላሙ አሌይኩም ወረሕመቱላሂ ወበረካቱህ ያው እንግዲህ እንደሰማችሁት ነው እኔ አሁን ግራ የገባኝ አንድ ነገር አለ አንድ ሰው ሙስሊም ነው ፈተዋ ይሰጣል በአንድ ነገር ላይ አሁን ለምሳሌ እነዚህን ሰዎች እንደምሳሌ እንውሰድ አዛን እያለ ሱሁር እንደዚህ በእጃችን ከያዝን ውሃ መጠጣት ችግር የለውም አያበላሽም እያለ፣ ይህኛው ደግሞ ያበላሻል እያለ ነው። ስለዚህ ያን ነገር እኔ ትክክል ነው ብዬ ተገበርሁት። ያ ጾም ቢፈታ ተቀባይነት ባይኖረን እኔ ነኝ ተጠያቂ የምሆነው ወይስ ደግሞ ያ ኡስታዝ ነው? አንድ አዘሊ ሁለተኛ፣ ይህኛው ደግሞ ያበላሻል፣ ትክክል አይደለም ማለት ይህን ነገር ደግሞ ያበላሻል ብዬ ቢሄድም ተጠያቂ የሚሆነው ማን ነው? እኔ ነኝ ወይስ እሱ? ምክንያቱም አንድ ሰው ያን ነገር ጠምቶኝ ነው እንደዚህ ያልኩት፣ ውሃ በቃ ካላበላሽ መጠጣት አለብኝ ማለት ነው ስለዚህ የማን ነው ጥፋቱ? አንድ ሰው እዚህ ሚዲያ ላይ ወጥቶ አንድ ሰው ሙስሊም ሆኖ እንግዲህ ፈትዋ ሲሰጥልን እንደኛ ያለው ሊማር ነው ያን ነገር ደግሞ ሄጄ በቃ፣ የማን ነው ጥፋቱ? ማን ነው የሚጠየቀው? ያ ሰውዬ ነው የሚጠየቀው ወይስ እኔ ነኝ? ይህን ብቻ መልሱ። ምክንያቱም እኔ የማቀው ነገር የለም። አንድ ሰው ኢልምም የሚማረው ወይ በመስማት ነው።